ሰላም አሌይኩም ወራህመቱ ላሂ ወበረካቱ። ውድና የተከበራችሁ የኡሙረያን ዩቱብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከኛ ጋር ሁሉም ሰላም ነው። እንደተለመደው እንግዲህ ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ ያደረጋችሁ አበረታቱኝ። እንዲሁም ደግሞ የቻናሌ ቤተሰቦች ደግሞ ላይክሸር እያደረጋችሁ አበረታቱኝ። እንግዲህ ይዤላችሁ ይላችሁ የመጣሁት እንግዲህ ዛሬ አረቢያ መጅልስ ባለ ቴክነስ ነው። እንግዲህ ከዚህ ቀደም በጣም ብዙ አይነቶች የአረቢያን መጅልስ አይነቶች እየሰራን እናቀርብላችኋለን። ያው የዛሬው ትንሽ ለየት የሚያደርገው እኛጋ ከተሰሩት ማለት ነው ሌላ ቦታ የተሰራ ሊኖር ይችላል። እኛ ጋር ግን የዛሬው ትንሽ ለየት የሚያደርገው ድጋፉ ያው እስከዛሬ በልሙጥ ነበር የሚሰራው። እንደዚህ ቁልፍ አድርገን አናያቅም። ያው ደንበኞቻችን ያዘዙን እና እነሱ በመረጡት አይነት መንገድ ስለሆነ የምንሰራው። ድጋፉ ላይ ቁልፍ አለው፣ በጣም ነው የሚያምረው። ልክ እንደ ትራስ ልብስ ማለት ነው፣ ቁልፍ አለው። ሲቀጥል መሀል ላይ ከፋይና መሀል ላይ የመጅሊስ ጨርቅ፣ አበባ ጨርቅ ተቀላቅሎበት ነው የተሰራው። በጣም ነው የሚያምረው። መደገፊያው ራሱ ተካያ ወይም ይሄ መርካ የምንለው ባለ ጣውላው ነው ማለት ነው። ከታች ጣውላ ኑሮት የራሱ ከላይ ደግሞ እንደዚህ ቤቢ አለው ማለት ነው። በጣም ነው የሚያምረው። በዛ ላይ ትብሉም ትልቅ ነው። እንግዲህ እዚህ ጋር የምትመለከቱት አረቢያን መጅሊስ ባለ ሀያ ቴክነሱ ነው። ይሄ ሰባት ሜትር ነው ማለት ነው። በአንደኛ ቦንድድ በጣም አሪፍ በሆነ ቦንድ ነው የተሰራው። እንግዲህ አሁን ያለበት የወቅቱ ዋጋ አንድ ሜትር አስር ሺህ አምስት መቶ ብር ነው ማለት ነው። በአንደኛ ቦንድ በዝቅተኛ ደግሞ ቦንድ ካላችሁ ደግሞ የሚቀንሳለን ማለት ነው። ግን እስከዛሬ እኛ እስከ ዛሬ ከስተምሮቻችን በአንደኛው ቦንድ ነው የሚያሰሩን ለዛም ነው ብዙ ጊዜ የአንደኛውን ቦንድድ ሂሳብ የምንነግራችሁ ማለት ነው። እዚ ጋር እንደምትመለከቱት ምንጣፉ በጣም ማችኗል። ምንጣፉ እንግዲህ ከዚህ በፊትም ቪዲዮ የሰራሁበት ምንጣፎች ናቸው። የቱርክ ምንጣፎች በጣም ቀለል ባለ ዋጋ ሁለት በሶስት ምንጣፍ ነው ማለት ነው። በጣም ነው የሚያምር። በጣም ብዙ አይነት ከለር እና ዲዛይን አላቸው ምንጣፎቹ። ለትራስ ልብስ ማች ማድረግ የምትፈልጉ ከሆነ ለመጅሊስ እንደዚህ በጣም ነው የሚመቹት። በጣም ብዙ አይነት ዲዛይን አላቸው። በጣም ነው የሚያምሩት። እንግዲህ ከዚህ መጅሊስ በተጨማሪ በጣም ብዙ አይነት ጨርቆች፣ በጣም ብዙ አማራጮች፣ የመጅሊስ አማራጮች አሉን እነሱን ለመመልከት እንግዲህ በቴሌግራም በኢሞና በዋትሳፕ እየገባችሁ አናግሩን። ኢንሻላህ ምላሻችን ፈጣን ነው የሚሆነው ማለት ነው። ለመጅሊስም ደግሞ የተለያዩ መጋረጃዎች ማች ማድረግ የምትፈልጉ ከሆነ የተለያዩ እቃዎችም ከመጅሊስ ጋር አብሮ እንድንገዛላችሁ የምትፈልጉ ካላችሁ ገዝተ ልክ እንደ እስከዛሬው ልክ አምስት ስድስት ሰባት አመት እንደሰራ ነው ማለት ነው። በአማና ቤተሰቦቻችሁ ጋር የምናደርስላችሁ ነው የሚሆነው ማለት ነው። ልክ እንደ እስከዛሬው እንግዲህ የምትፈልጉትን እቃ ከኛ ጋር ስታዙ የእቃውን ግማሽ ሂሳብ ቀብድ አስገብታችሁ፣ ግማሽ ደግሞ ለቤተሰቦቻችሁ እቃው ሲደርስ ነው ስናስረክብ የምንቀበላችሁ የሚሆነው ማለት ነው። በዚህ መንገድ ለማሰራት የምትፈልጉ ልጆች እንግዲህ አናግሩኝ ማስቀመጥ ቁጥር አናግሩኝ። እንሻላህ ምላሻችን ፈጣን ነው። ያው እንግዲህ አንዳንድ ልጆች የምዘገይባችሁ በጣም ብዙ ሰው መልእክት ስለሚያስቀምጥልኝ አላየውም ወይ ደግሞ ስራ በመደራረብ ምክንያት ይሆናል፣ ግን ሳልመልስ አልቀርም። እያየሁኝ መልሳለሁ ማለት እና እንሻላህ የትራስ ልብስ የምትፈልጉ ከሆነ በጣም ብዙ የቤት እቃዎችን በጣም ብዙ አማራጮች አሉ። የቴሌግራም ቻናል ሊንክ አስቀምጥላችኋለሁ። ወደ ቻላኒ እየገባችሁ በጣም ብዙ አማራጮችን መመልከት የምትፈል መመልከት የሚቻል ነው የሚሆነው ማለት ነው። እንግዲህ የዛሬው አረቢያን መጅልስ ይሄንን ይመስላል። ያው ሙሉ ሰባት ሜትር ነው ማለት ነው እንደነገርኳችሁ የሰባት ሜትሩ እንግዲህ ዋጋ በአስር ሺ ሰባት በአስር ሺ አምስት መቶ ብር ማለት ነው እንግዲህ በአስር ሺ አምስት መቶ ብር እናንተ የምትፈልጉትን ካሬ እናንተ የምትፈልጉትን ያህል ሜትር ማባዘት ነው የሚሆነው ማለት ነው። በጣም ጠንካራና በጣም ቆንጆ ነው። ከዚህም በታች እንግዲህ ባለአስር አለ ባለአስር ቲክነስ አለ። ባለአስር ማለት የዚህን ከፍታ ግማሽ ማለት ነው ልክ እንደ ፍራሽ። ባለአስራ ስድስትም አለ እንዲሁም ደግሞ ይሄ ባለሀያ ከዚህም ደግሞ ከፍ የሚል ባለ ባለሰላሳም አለ እንዲሁም ደግሞ ከፈለጋችሁ በፍሬም ተሰርቶ ባለ አርባም ቴክነሳል የዚህን እጥፍ ወደ ላይ የሚጨምር ልክ እንደ ሶፋ ማለት ነው። እንግዲህ እነዚህ የተለያዩ አማራጮችን ለማግኘት በተቀመጠላችሁ ቁጥር በውስጥ መስመር አናግሩ። የምትፈልጉትን አይነት ከለር በእናንተ ምርጫ፣ በእናንተ ትእዛዝ፣ በእናንተ በቤታችሁ ልክ የምንሰራላችሁ የሚሆኑ ማለት ነው። ቀጣይ እንግዲህ አዳዲስ ቪዲዮዎችን ይዤላችሁ እመጣለሁ። ኢንሻላህ ያው እኛ የምንሰራበት ይህን ቻናል ከስራ ጋር የተያያዘ በመሆኑ በጣም ብዙ የስራ ቪዲዮዎቹን እለቃለሁኝ። እንሻላ አበረታቱኝ። እንግዲህ ላይክ ሸር እያደረጋችሁ አበረታቱኝ። ሰብስክራይብ አድርጉኝ። እንሻላ በጣም ብዙ ቁም ነገሮችን ይዤላችሁ መጣለሁኝ። በጣም ብዙ ነገር ነው ሀሳቢ፣ በጣም ብዙ አለምአለኝ። እንሻላ የዛሬዋ እንግዲህ የመጅሊስ ባለቤት በጣም ደስተኛ እንደምትሆኝ ተስፋ አድርጋለሁ። እንሻላ ያው በኮመንት አሳውቅኝ። ከሌለሽም እንግዲህ በውስጥ መስመር ታሳውቅኛልሽ ማለት ነው። በጣም ወደድኩትና በጣም ቆንጆ መድረስ ከለሩ ለራሱ በጣም ነው የሚያምረው። የማይሰለችና የከተማ ከለር ነው። በጣም ነው የሚያምረው የከፋዩ ማለት ነው የመድረሱ ጨርቅ እና እንግዲህ ቀጣይ አዲስ ነገሮችን ይዤላችሁ እመጣለሁኝ። እስከዛ ሰላም አለይኩም ወራህመቱላሂ ወበረካቱ።